በአንድ ሰሞን አሁን ቤት ገዝቶ እምኖርባት ሀገር ዱባይ ጎዳና ላይ ነበርኩኝ ስለምለው ትውልድና እድገቱ ሻሻማኔ ስለሆነው ኤቢ ማርሻል ስለተባለ ፎሬክስ ትሬደር እንመለከታለን። ይህ ፎሬክስ ትሬደር በዚህ ልክ ፎሬክስን ማስተዋወቅን ለምን ፈለግ የተወዳችሁ ዴጃ ሾ ሚዲያ ቤተሰቦች በዚህ ፕሮግራም ላይ ብዙ ሰዎች እየጠፉ ያሉት ቁማር ሆኖ ቁማር አይደለም እያሉ የሚያሽሞነሙኑትን ስለ ፎሬክስ ትሬዲንግና ስለ ኤቢ ማርሻል በባለሙያ እይታ የተነገሩ ነገሮችን እንመለከታለን። በቅድሚያ ግን ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እንዲሁ ደግሞ ላይክ ሼር እያደረጋችሁ ደግሞም በኮመንት የምትጽፉትን ሀሳብ እያሰባችሁ ጠብቁኝ። ነገር ግን በቅድሚያ አንድ ነገር ማስቀመጥ ይፈልጋለሁ። እስከ ዛሬ በሀገራችን እኔ ሀብታም ነኝ ብሎ የመጡት ሰዎች ብንመለከታቸው፣ ብዙ ጊዜ በዛ ስም ወይም ሀብታም ነኝ በተባለው ስም የሚያተርፉት ወይም ማትረፍ የሚፈልጉት አንድ ነገር ስኖር ብቻ ነው። የኤቢ ማርሻል ያሉትን ቤትና መኪና እንዲሁም ጌጣጌጦችን ለእኛ ማሳየት ለምንፈለገ ሶስት ሚሊዮን ዶላር ጥሬ ገንዘብ በካዝና መኖሩ ለእኛ መነገሩ ምን ለሱ ያተርፋል? እሱስ ከዚህ ነገር የሚጠቀመው ነገር ምን አለ? ኤቢ ማርሻል ከማን ጋር ነው የሚሰራው? ትሬዲንግ የቲም ስራ አይደለም። ብቻውን ሰርቶ ብቻውን መለወጥም ብቻውን ማትረፍም ይችላል። ይህ ማለት እንደ አንዳንድ ስራዎች ኦንላይን እንደሚሰሩ ስራዎች በሪፈራል ሊንክ ወይንም በማስፈንጠሪያው ሄዶ ምንም አይነት ለሱ ገቢ የሚሆን ወይንም የሚያገኘው ጥቅም ከሌለ ለሌሎች ሰዎች ሲያጋራ የማይጠቀም ከሆነ በዚህ ልክ የራሱን መንገድ ላይ አውጥቶ እያሰጣበትና ይህን ሁሉ ገንዘብ እያተረፍኩት በፎሪክስ ነው ብሎ ለእኛ መናገር የፈለገበት ምክንያት ምንድን ነው? በዚህ ዙሪያ ጠለቅ ያለ ውይይት የተለያዩ ሰዎች በተለያዩ ዩ ቦታዎች ላይ እያደረጉ ይገኛሉ። ይህም የሆነበት ምክንያት በሰይፉ ኢቢኤስ ላይ በቀረበ ሰዓት ሰይፉ ኢቢኤስ ትልቅና ብዙ ሰዎች ይመለከቱት ሚዲያ ከመሆኑ አንጻር ብዙ ሰዎች እንዳይጠፉበት ቀደም ያለ እርምጃ እንዲሙ በሶሻል ሚዲያዎቹ በመዘዋወር የልጁን ማንነት መግለጽ ስለተፈለገ ነው። በመጀመሪያ ደረጃ በቨርቹዋል ጌም ቁማር ሰክሮ ላለው ለሀገራችን ወጣት ሌላ ህይወቱን የሚያሲስበት የቁማር መንገድ ማሳየቱ በራሱ ተገቢ አይደለም። በሰይፉ ሾ በሚሊዮን የሚቆጠሩ ሰዎች የሚያዩት በሀገራችን ትልቁ ሾ ነው። ከሚያዩትም ዘጠና ፐርሰንቱ ወጣት ነው። ገንዘብን ለማግኘት የተለያዩ አማራጭ እየወሰደ ያለ ኃይል ይህንን ነገር በተመለከተ ሰዓት ሐሳባቸው በአንድና አንድ ነገር ብቻ ይሳባል፣ ባዩትም ነገር ላይ ይማረካሉ። ኤቢ ማርሻል ወርቆ የተነሳን የወጣትን ምሳሌ ተደርጎ የተሰራ ሰው እንጂ ትክክለኛ ህይወቱ ያ አይደለም። ፎሬክስ ልክ እንደ አባተርና እንደ ዶሮ ማሻገር አይነት ቁማር እንጂ ሌላ ምንም የተለየ ነገር ያለው ንግድ ወይንም የንግድ ዘርፍም አይደለም። የተለያዩ ብሮከሮች ወይንም ደላላዎች በዓለም ፎሬክስን እያስተዋውቁ ይገኛሉ። ለኢትዮጵያ ደግሞ ኤቢ ማርሻልን መረጡት። በቃ ሌላ ታሪክ የለም። እውነታውም ከዚህ የዘለለ አድርጋችሁ አጠብቁ። የአገሬ ወጣት ንቃ። ምናልባትም በሰፈራችሁ ሀብታም ይኖራል። ይህንንም ሀብታም ቀርባችሁ ምን ያህል ገንዘብ አለ፣ ምን ያህል ሀብታም ነው ብትለው ያለው ነገር አሳንሶና እንደሌለው አድርጎ ይናገራል። ወይንም ደግሞ ስለ ስራው ብትጠይቀው ስራው አዋጭ እንዳልሆነና ብዙ ልፋት እንዳለውም አስጠንቅቆ ይነግራል። ታዲያ ኤቢ ማርሻልም ከዚህ ማህበረሰብ ስሜት የተቀዳ አንድ ኢትዮጵያዊ የሆነ ሰው ነው። ታዲያ ለምንድን ነው ሁሉንም ነገር ለእኛ አሳልፎ መስጠት የፈለገው? ደግ ስለሆነ ወይንም ደግሞ ሁሉም ሰው ሀብታም እንዲሆን ስለሚፈልግ ነው። በዚህ ልክ ሁሉ ተርፎኛል ካለ እግሩ ላይ ስድስት ሺህ ዶላር የሚያወጣ ጫማ የሚያደርግ ከሆነ የጁ ሰዓቶች ዳይመንድ ከሆኑ አንገቱ ላይ የተለያዩ የተደረደሩ ቼኖች እያንዳንዳቸው በሚሊዮን የሚቆጠር ዶላር ዋጋ ካላቸው በሀገራችን ብዙ የተቸገሩ ሰዎች አሉ ማንን ስረዳ ተመልክተናል። ይህ ነገር አንድ ቁማር ያለ አይመስላችሁ? የንግዱ ዓለም ሐሳብ ማስታወቂያ የሚሰራበት አንድ መንገድ አለ። ያ መንገድ ነገሮችን አግዝፎ ማሳየት ነው። የሚታየው ነገር ውብና ማራኪ ማድረግ፣ እንዲያስጎመጅጁ አድርጎ መቅረጽ፣ በምስልም በቪዲዮም አድርጎ ወደ ሰዎቹ ማሳየት። ይህ ማለት ለዛ ነገር ሰዎቹ ፍላጎት እንዲያድርባቸው መቀስቀስ ይባላል። ፎሬክስም እያደረገ ያለው ይህ ነው። የቢማርሻልን የምንጎመጅጅበትና የምንመኘው አይነት ሰው አድርጎ ስሎ በሱ በኩል ሁሉም ሰው ወደ ፎሬክስ እንዲሮጥና ፎሬክስን ህልሙ እንዲያደርግ ማድረግ ነው የንግዱ ዓላማው አንዱ ደግሞ ሰዎችን ምስክር አድርጎ ማቅረብ በተለምዶ እኔ ሞክሬ ያለው ተጠቀም ተመችቶኛል እንደማለት ማለት አይነት ነገር አሁን ኢቢ ማርሻል እያደረገ ያለው የማስታወቂያው አካሄድ ይሄ ነው እኔ ሞክሬ ተመችቶኛል ፎሬክስን ሰድቼ ሀብታሞኛበታለው ስለዚህ ግቡበት ነው እውነቱ ግን ያ ሁሉ ገንዘብ ኖሮት ኢቢ ማርሻል በዚህ ሰዓት በራሱ ቴሌግራም ቻናል ላይ ኮርስ ሲሸጥ ባንመለከት እውነት ይመስለን ነበር ኢቢ ማርሻል ግን በዚህ ሰዓት በራሱ በቴሌግራም ቻናል ላይ የተለያዩ ኮርሶችን በጥቃቅን ገንዘቦች ለሰዎች ሲያቀርብና ሲሸጥ እንመለከታለን። በአንድ ትሬዲንግ እስከ አስር ሺ ዶላር አገኛሉ የሚል ሰው በእኛ ገንዘብም ከሚሊዮን የዘለለ ብር እየሰራ የሚውል ሰው ሙሉ ኮርስን ሀያና ሰላሳ ደቂቃ አስተምሮ ወይንም የማስተማሩን ኮርስ ቀርጾ በመቶ ዶላር ብቻ ሲሸጥ ብትመለከቱት ካለውና ከተናገረው ነገር ጋር ትንሽ ክላሽ አረግባት። እውነቱ ይህ ነው። ኤቢ ማርሻል ማለት ኢትዮጵያውያንን ለማስጎምጀጅ ፎሬክስ ድርጅት እየቀጠረው አንድ ሰው እንጂ እንደምናየው ሚኔለር የሆነ ቢሽዳር ቤት ያለው ብዙ መኪና ያለው አንገቱና እጁ በዳይመንድ ያሽቆጠቆጠ የምንመለከተው ወጣት እውነት ኤቢ ማርሻል እንዳይመስላችሁ፣ አይደለም። ኤቢ ማርሻል እኛን ለማስጎምጀጅና ከኪሳችን ከአካውንታችን ገንዘብ ለማምጣት በቁማርሱስ ያበደን የኢትዮጵያን ወጣት የበለጠ የእብደት መንገድን ለማሳየት ከፎሬክስ ድርጅት የተላከ አንድ ተልኮ ያለው የፎሬክስ አርበኛ ብቻ ነው። ከዚም በሌላ በኩል ደግሞ በሱ በኩል ወደ ፎሬክሱ የተቀላቀሉ ሰዎች በአንዴ ተስፋ እንዳይቆርጡም ሌላ ታሪክ ፈጥሯል። ያም ታሪክ አንድ ሰሞን ኤቢ ማርሻል ፎሬክስን በጀመረ ሰሞን በተደጋጋሚ ብሮችን እየተበላ በሺ ቤት የነበሩ ዶላሮችን ናቶ ሁለትም ሶስት ሺም ሲገባ አሁንም ተበልቶ መቶ ዶላር ብቻ ስትቀረው እሷንም ቤት ካረገ በኋላ ሙሉ ለሙሉ በትሬድንጉ ዜሮ ገብተው ጎዳና ላይ ወድቆ የነበረ ሰው እንደሆነ ለማሳየት ታሪክ ፈጥሮ ተዘጋጅቶ ነው ወደኛ ያመጡ። የተፈጠረውም ታሪክ ኤቢ ማርሻል ጎዳና ከሆነ በኋላ ሆምሌስ ሆኖ በነበረበት ሰዓት ዱባይ ውጭ መተኛት ስለማይቻል የሆነ ቦታ ላይ ቁጭ ብሎ እንደሚያነጋ ሚያሳይ ፎቶና ቪዲዮ በተደጋጋሚ በሶሻል ሚዲያዎቹ እያጋራ አሁን ያለበት ቦታው ጋር እያወዳድራ ይህ ማለት እኛን እንደሱ ለመሆን እንድንችል እየወደቀን ተመልሰን እንድንነሳ ምሳሌ ለመሆን የሞከረበት መንገድ ነው። በሱ በኩል ወደ ትሬዲንጉ የገቡ ሰዎች በአንዴ በተበሉት ብር ተስፋ ቆርጠው እንዳይተዉ በእጃቸው ያለው ነገር እየሸጡ ደጋግሞ እንዲሞክሩ ምሳሌ እንዲሆን የተፈለገበት መንገድ እንጂ እሱ እንደተባለው በፎሬክሱ በዚህ ልክ ውጤታማ ሆኖ ወይንም በተደጋጋሚ ወርቆ ላይሆን እንደሚችል ልብ እንድትሉ ፈልጋለሁ። ከዚን ሌላ ሴፉ በይበስ እንግዳዎችን የሚያገኙ በማናጀሮቹ በኩል እንደሆነ እናውቃለን። ነገር ግን የሚመጡ ሰዎች ለሰውና ለትውልድ ምን ያህል ጠቃሚ ናቸው የሚለው ብታይበት ባይነ ምናልባትም ሴፉን መናገር ፈልጌ ሳይሆን በሴፉ በቀረበ ሰዓት፣ ኤቢ ማርሻል የተባለው ሰው ለሾ የሚመጥን ንግግር ስናገርም አልተመለከትንም። ያሉት መኪናዎች፣ ያረገው ሰዓት፣ የተጫመው ጫማዎችን ዋጋ ተናግሮ ብቻ በዚህ መንገድ ወጣቶች ወደ ፎሬክሱ ጋብዟቸው ተመልሶ ሄዷል። ይህ ደግሞ በፎሬክሱ ድርጅት በኩል እየተጠናና ወደ ኢትዮጵያ ሊገባ ወደ ኢትዮጵያ ሊገቡ ያሰቡበትን መንገድ የሚያሰፋ ይመስለኛል ምክንያቱም ኤቢ ማርሻል በተደጋጋሚ በቲክቶክ አካውንቱ ይህን ሀሳብ ይዞ የመጣ ቢሆንም ሁሉም ሰው ተቀባይነት አላገኘም። በዛ ልክ በተባለው ልክም ሀብታም እንደሆነ ሰዎች አምኖና ተቀብሎ ወደ ፎሬክሱ እየገቡ አልነበሩም። ታዲያ ወደ ወጣቱ ሊደርስበት ምችል ትልቁን ሚዲያ ፈለገ። ከዛም በኋላ ሴፉን መነሻ አድርጎ ወደ ኢትዮጵያ መጣ። ውድ ኢትዮጵያውያኖች በተለያዩ ወጣቶች በተለያዩ በቁማር ሱስ ውስጥ ሆናችሁ በነበራችሁበት ሰዓት አዋጭ የሆነ ቁማር ይዞ ስለመጣ በዚህ መንገድ ተሸውዳችሁ ህይወት ደረጋ ላይ አትጣሉ። በእርግጥ በተለያዩ ሶሻል ሚዲያ ላይ የተለያዩ የቁማር ማስታወቂያዎች እየተሰሩ ብዙዎቹ በዛ ቁማር ተበልተው ራሳቸውን እያጠፉ እንደሆኑ የተለያዩ ምስሎቹ ሲዘዋወር የተመለከተን ቢሆንም ነገር ግን ቪዲዮዎች እንዳይሰሩ እየተደረጉ እንደሆነም አንዳንድ መረጃዎች እየወጡ ይገኛል። ፎሬክስም ከዛ የዘለለ ሌላ ታሪክ ያለው ትልቅ ነገር አይደለም። ያው የቁማሩ አንዱ ዘርፍ ነው። የተወደዳችሁ ደጃሾ ሚዲያ ቤተሰቦች ዛሬ የነበረን ፕሮግራም ይሄንን ይመስላል። ታዲያ ይህ ቪዲዮ ከተመቻችሁ ላይክ፣ እንዲሁም እንድደርስ ለምትፈልጉት ሰው ሼር በማድረግ በኮመንት ደስ ያላችሁትን ነገር አድርጋችሁ ቀጣይ ደግሞ እንደዚህ አይነት ቪዲዮ እንድደርስ ደውል ምልክቷን አብርታችሁ ጠብቁ እያልኩኝ የምሰናበታችሁ ይሆናል።